ዛሬ የመጣሁት ስለ ዮናስ አንዳንድ ነገር ለማለት ነው ማለት ነው። እንግዲህ ዮናስ እንደምታውቁት፣ እኔ ጠንጥጭ ያለው ሂጅ ያለው በቃ እኔን አትፈልጉኝ ከዚህ በኋላ እኔን አታችሁኛል፣ እኔ ተጽዕኖ ፈጣሪ ነኝ፣ ሁሉም ይፈልገኛል ሲል ነበር እና ከኤርሚ ጋር ቀርቦ ከቴዲ ሀዋሳ ወንድማችን ጋር እሱ ጋር የነበረው ውይይት በጣም አስገርሞኛል፣ አስደንቆኛል ማስደምጣችሁ ይሆናል ማለት ነው። ሰላም ጤና ይስጠለኝ። ወደና የተከበራችሁ የሰላምና ፍትህ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን በጣም ደህና ነኝ። ለቤት አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ልጅሽ ቤተሰብ እንዲደርስ አድርጉልኝ። ቤቱንም ሰብስክራይብ በማድረግ ተቀላቀሉ። እንግዲህ ዮናስ ወገናችን ከኤርሚ ጋር ያልሆነ በቃ ሰጣወጣ ገባ ውስጥ አይነት ነገር ነው ገብቶ የነበረው ማለት ነው። እንግዲህ በስላሴ ታምናላ ሲባል አሁን አምናለሁ አለ። ኦኬ ስላሴ ስላሴ ማለት በግዕዝ አለ፣ ስላሴ ማለት በግዕዝ ሶስት ማለት ነው። በግዕዝ ነው እንጂ ሶስት ማለት ነው። ኦኬ እሺ እሺ ምናምን አለው። እና ከዛ አብ አለ፣ አብ ቃል ነው አለ። አብ ቃል ነው፣ ወልድ ደግሞ ስጋ ነው፣ መንፈስ ቅዱስ ደግሞ ሰራጺ ነው አለ ማለት ነው። እንግዲህ እነዚህ ሰዎች ናቸው። እኔ መራቸዋለው እኔ እኔ ያቀላቸዋለው እኛ ካልመራናችሁ የሚሉን እንደዚህ አይነት ሰዎች ናቸው። እንግዲህ ራሳቸውን ተጽዕኖ ፈጣሪ ነን፣ አዋቂ ነን ብለው የሚመጡት ማለት ነው እና በጣም በጣም በሳቅ ያፈረሰኝ ነገር ነው እና እዚህ ጋ ወንድማችን ቴዲ ሀዋሳው በጣም ተሳስቶ ነበረ ማለት ነው። ለምንድን የተሳሳተው እንግዲህ አብ ቃል ነው ሲል እንግዲህ መጽሐፍ ቅዱስ የሌለ ማለት ነው። ከመጽሐፍ ቅዱስ የሌለ በአደባባይ ድንቁርናን በአደባባይ እየሰበከ በዛ ላይ ደግሞ ይሄ ወንድማችን ኤርሜ በጣም ጎበዝ እና ጀግና። እግዚአብሔር አምላክ በእውነት ለዚህ ልጅ እኔ ምንም ቃላት የለኝም፣ ምንም ቃላት የለኝም። ጀግና ወጣት ነው። በዛ ላይ በጣም ትሑት ነው። እሱን ተጠንቅቆ የሚያወራበት መንገድ እሱን ተጠንቅቆ የሚናገርበት መንገድ በጣም አለማድረግ ንፍገት ነው ብዬ አስባለሁ። ስለ እመቤታችን አማላጅነት መጽሐፍ ቅዱስ ላይ የለም ሲል ቴዲ ማለት ነው። ዮናስ ግን አብ ቃል ነው ሲል ምንም አልተናገረውም። ምንም አልተናገረውም። እዚያ ኮሜንቶች ላይ ምናምን ገብታችሁ ካያችሁ መዝሙረን መዝሙር ያሪዶን አስገባልን፣ መዝሙር ያሪዶን አስገባልን ይሉት ነበረ ማለት ነው። አይደለም ሌላም ሰው ቢያስገባ እንግዲህ ኤርሚ በጣም ጎበዝ ነው። ሌላም ሰው ቢያስገባ ከዮናስ ጋር ቁጭ ብሎ የመነጋገር እንትናቸው በጣም ከዚህ የወረደ ሰው ጋር፣ ምንም እውቀት የሌለው ሰው ጋር እንግዲህ በአደባባይ መጽሐፍ ቅዱስ እንኳን ሲያነብ በጣም እየተንቀጠቀጠ ማለት ነው። እየተንቀጠቀጠ ለኤርሚ አንበሳ ሲወርድለት እንደሱ አይኑ ደም እየለበሰ ፊቱ በጣም እኔ እዚሁ ሁላ ባሳያችሁ በጣም ደስ ይለኛል ማለት ነው። በጣም ገራሚ ነበረ ማለት ነው። ፊቱ ብታዩት በስማም ከምን ገብቶ የወጣ ከእሳት ከእሳት ረመጥ ውስጥ ገብቶ የወጣ ነበረ የሚመስለው ማለት ነው። በቃ እና በጣም በጣም የሚገርም ውይይት ነበረ፣ በጣም የሚገርም ነበረ። መጽሐፍ ቅዱስን ገልጦ ሲያነብ የነበረው መንቀጥቀጥ መርበትበት ጥሩ ነው ይሄ የመሞክሩ ምናምን ጥሩ ነው። ግን ሰው ልጅ መጀመሪያ ለምሳሌ ከሌላ እምነት ተከታይ፣ የሌላ እምነት ተከታይ ኦርቶዶክስ ቢሆን በገና ሳምንት ሳይሞላው አይደለም ማስተማር፣ ዝቅ ብሎ ከአባቶች ስር ቁጭ ብሎ ነው የሚማረው። እዚህ በቃ በነጠጥኳለ አሁን በቃ መጽሐፍ ቅዱስ ይዞ በቃ ኑ ልስበካችሁ እያለን ነው ማለት ነው። ኑ ልስበካችሁን ያውቃለውና ስለ ስላሴ እንኳን ምንም እውቀት የሌለው ስለ ድንግል ማርያም መጽሐፍ ቅዱስ ስለሌለ ናሞግተኝ ብሎ መጣ ማለት ነው። እንግዲህ የማስደምጣችሁ ይሆናል። አዳምጣ። በጣም አሪፍ በቀላሉ ነው በቀላ አብ ወልድ መንፈስ ቅዱስ አብ ሥጋ ነበረ አብ ቃል ነበረ። እንግዲህ ወልድ ሥጋ ነበረ። መንፈስ ቅዱስ ምንድነው? እኛ እንስበካችሁ እኛ እንምራችሁ የሚሉን እንደዚ እንደዚህ አይነት ሰዎች ናቸው። እና ዮናስ የዮናስ አላማ በነገራችን ላይ በጣም ግልጽ ነው። ምንም እዚህ ግባ የሚባል ነገር አይደለም። ዮናስ በጣም ግልጽ ነው። እንዲያውም ከሚል ሳነብ ምን ትዝ አለኝ፣ ዮናስ የኮንትራት ጊዜ አላለቀም የሚሉ ልጆችም አይቻልም እና በጣም ነው የሚያዝናና ነው። በነገራችን ላይ ራሱ ከዚህ በፊት ተናግሯል። እኔ እምነቴን መቀየር በጣም ያበላኛል ብሎ ተናግሯል እና አሁን እንግዲህ ወደዛ የሄደላቸው ሰዎች በጣም እያንጨበጨቡለት ነው። ምናምን ጅግና ያ ይዞ በርታ የሆነ ትችላለህ ምናምን እያሉት ነው። ነገር ግን ጥብ አድርጎ ሳይሰጣቸው እንትን ይላል ማለት ነው። በነገራችን ገና ካሁኑ ይዞ ለኤርሚ በቃ የሆነ ነገር ሲሆንለት ምናምን ሳይ ዓይኑ ደብ ለብሷል እና በነገራችን ላይ ብዙ ሰዎች ተቀይረውበታል። ግን ይሄ መቀየር የህይወት መቀየር አይደለም። ይሄ መቀየር ለጊዜው ዝናን ለማትረፍ ሊሆን ይችላል። ለጊዜው ገንዘብ ለመሰብሰብ ሊሆን ይችላል። ግን መጨረሻው ውድቀት ነው። መጨረሻው ግን ለአንዴና ለመጨረሻ ጊዜ ላትነሳ ተሰባብረህ የምትወድቅበት ነው። የሆናስ ዋጋ ትከፍላለህ። በእምነት አንዴ በየሴኮንዱ በየደቂቃው እየተቀያየርክ መጨረሻ በጣም ይናፍቀኛል። ለእኛ በጣም ሰላም ነው፣ ግልግል ነው። እንኳንም ሄድ በጣም እያየው ነበረ እንደዚህ አይነት ህብዶች ሂደው ቢያልቁልን በጣም አሪፍ ነው፣ በጣም ደስ ይላል የሚሉን እያየው ነበረ እና ለእኛ ምንም አንድ ሰው ሄደ መጣ፣ ለእኛ ምንም ነው። እንዲያውም ለእኛ በጣም ሰላም ነው። ነገር ግን አሁን ገና እንኳን ስለ መጽሐፍ ቅዱስ እንኳን ምንም እውቀት የሌለው ሰው ስለ ድንግል ማርያም ኑ ልስበካችሁ፣ ስለ ድንግል ማርያም አመላጅነት እያለ ጨራሽ ደግሞ የስላሴን ሳያቅ፣ ምንነቱን ሳያቅ አብ ቃል ነው እያለ እንመጣ ማለት ነው። እና አንዳንዴ ይሄ በጣም ሴንስቲቭ ነገር ነው፣ በነገራችን እምነት በጣም ሴንስቲቭ ነገር ነው። ስለዚህ ለእያንዳንዷ ለምናደርጋት ነገር ጥንቃቄ ይሻል፣ በጣም ጥንቃቄ ማለት ነው። በጣም የሚያስገረመኝ ነገር ደግሞ ልንገራችሁ። በጣም ከዝናናይ ነገር አንዱ ምንድነው? ስላሴ እዛ ትቀበል ነው ጌታን ተቀብያለሁ እያልክ ስታወራኝ ነበር የሚልም አይቼ ነበር። እና በጣም ያዝናናሉ እንደዚህ አይነት ሰዎች በነገራችን ላይ አብሯቸው የሚውላቸው ሰው በነገራችን ላይ አዋውል ነው የሚመስለውና ቀን በቃል ደግሞ ራሳቸው ባንደበታቸው ለመዳን ስላሴን ማወቅ አይጠበቅብንም የሚሉም አሉ ማለት ነው። እንግዲህ ቃል በቃል ማለት ነው። እንግዲህ የኤፍሬም ተማሪዎች እህን ይመስላሉ ማለት ነው። የኤፍሬም ተማሪዎች በዚህ ምርጥ ምርጥ ተማሪዎችን እያስመረቀ ነው ፓስተር ኤፍሬም ማለት ነው። በጣም የሚገርም የሚያዝናና ነገር ነው በነገራችን ላይ። ይሆንቻ እንግዲህ በጣም ጨንቆታል ማለት ነው። በጣም ከመጨነቁ የተነሳ ከመጨነቅ ከመጠበቡ የተነሳ አሁን መምህር ነው። በቃ አስተማሪ መጧል ማለት ነው። ኤርሚ የዘመናችን ጀግና ነው። በጣም ሁለገብ የሆነ ወጣት ነው። ኤርሚ ወንድማችንን እንግዲህ ሁላችሁም ታውቁታላችሁ ብዬ አስባለሁ። በጣም ጀግና ትውት እንደዚህ አይነት ወጣት ነው አሁን የሚያስፈልገን እንደዚህ አይነት ከሁሉ ነገር የጸዳ ከሁሉ ነገር የጸዳ ግን ደግሞ ለብዙዎች አርያ መሆን የሚችል አሁን ይሄ ወጣት በጣም ጎበዝ ነው። መስራት ይችላል፣ ሁሉ ነገር ማድረግ ይችላል። በእምነቱ ደግሞ በጣም ጠንካራ ነው። ለብዙዎች አርያ የሆነ ለብዙዎች እያስተማረ ብዙዎችን ደግሞ እየመለሰ የሚገኝ ወጣት ነው ማለት ነው። ለብዙዎች ይሄ የጭፈራውን ዓለም እንዲወጡ ሙዚቃውን ወደ መዝሙር እንዲቀይሩ አድርጓል። እና በዛ አጋጣሚ በጣም የሚወደው ጓደኛው ወደ ራሱ አምጥቷል ማለት ነው። ሰው አዋዋሉን ይመስላል ያልኳችሁ ለዛ ነበረ። ሰው የሚውልበትን ነው የሚመስለው፣ የሚውልበትን ነው የሚመስለው ሰው ማለት ነው። ለምሳሌ እኔ አብራኝ የምትውለው ጓደኛ ምን አይነት ጓደኛ ናት? በዓለም ላይ ያለች ሁላችንም በዓለም ላይ ነን ነገር ግን ይሄ ጭላንጭል መንፈሳዊ ነገር ጭላንጭል የለው ሰው ጋር ብትውሉ እናንተ መንፈሳዊ ልትሆኑ አትችሉም፣ አትችሉም። መንፈሳዊ የሆነ ሰው ሁሉን ነገር መሆን ይችላል፣ ይችላል፣ ከአጽያት በቀር አጽያትን፣ ከአጽያት ስራዎች በቀር ሁሉንም መሆን ይችላል። እና የወኒቻ እንግዲህ ግራ ገብቶታል። የሚያደርገው በቃ ግራ ግራ ገብት ሲለው የኔ አባት የሚያደርገው ጥት ሲለው እንዲያው ሲቸግረው፣ አሁን ደግሞ በቃ ከኦርቶዶክስ ጋር እየተከራከርኩኝ ለምን አንበሳው አበባው አይወርድልኝም፣ ለምን አይዘንብልኝም፣ የምንስ በማለት እንግዲህ እየተንቀጠቀጠ ቢሆን መጽሐፉን ይዞ ቀርቧል ማለት ነው። ግን ከሁሉ ነገር በላይ መማር ነው የሚቀድመው ወንድሜ፣ መማር ይቀድማል። እና መጀመሪያ ዝቅ ብለን እንማር፣ ዝቅ ብለን እንወቅ። ያወቁ አባቶቻችን እኮ አውቀው እንኳን እኔ ግን አላወቅኩም፣ መማር አለብኝ፣ ዝቅ ብዬ ማወቅ አለብኝ ብለው ዝቅ ብሎ ነው የሚያውቁ። እኛ ደግሞ አንዲት የመጽሐፍ ቅዱስ ቃል ካወቅን በቃ እውቀታችን እች ትንሽዬ አንዲት የመጽሐፍ ቅዱስ ቃል ያወቅናት በቃ ሙሉ መጽሐፍ ቅዱስን ያወቅን ይመስለናል፣ ሙሉ ቤተ ክርስቲያንን ያወቅናት ይመስለናል። ግን እኛ አውቀን ሳይሆን እግዚአብሔር ባወቀው ነው የሚያኖረን እግዚአብሔር በኪነ ጥበቡ ነው ያኖረን ያለ እንጂ እኛ አውቀን ጨርሰን አይደለም፣ አይደለም። እኛ አባቶቻችን እንኳን አውቀው ጨርሰውት አይደለም፣ ግን በገባቸው ልክ በገባልክ ባወቅነው ልክም ሳይሆን በቸርነቱ እንኖራለን፣ እየኖረን ነው። እና እንግዲህ ወንድማችን ግራ ገብቶታል። እግዚአብሔር አምላክ ልቦና ይስጥህ፣ እግዚአብሔር አምላክ ወደ ቀልብ ይመልስህ። ግን ደግሞ ባለህበትም ሰላሙን የሰው ልጅ መጀመሪያ የሚቀድመው ሰላም ነው እና ከሁሉ ነገር ወጥቶ ግን በቃ ይሄ እች ኦርቶዶክስ የምትባለዋን እርስት አድርገው ማለት ነው። እኔ እኔ እኔ አሁን የምፈልገው እና የምመኘው የሚመኘው እች ኦርቶዶክስ የምትባለዋን ትውት አድርገው ስለ ጌታ ከሆነ ማወቅ የሚፈልጉት ስለ ጌታ፣ ስለ መጽሐፍ ቅዱስ ብድን ትያውቁ እና እችን እችን ግን እችን ኦርቶዶክስ የምትባለዋን ግን ቢተዋት በጣም ደስ ይለኛል። ብቻ እግዚአብሔር አምላክ ልቦና ይስጣችሁ። አብራችሁ ስለነበራችሁ ስለነበረው ቆይታ እጅግ አድርጌ ነው የማመሰግነው። ክበሩልኝ ተወዳጆቼ፣ ላይክ ማድረግ እንዳትረሱ። ላይክ፣ ሰብስክራይብ፣ ሼር በማድረግ ሌሎች ቤተሰብ እንዲደርስ አድርጉልኝ። እጅግ አድርጌ በጣም አመሰግናለሁ። በሌላ አዲስ ቪዲዮ እስካገኛችሁ ድረስ መልካም ቆይታ። ባይ ባይ።